እስኪ ተወከልቱ። ሰላም አለይኩም። ከታች ቅድም ሰውን ገብታለች፣ እስኪ እንስማት ሀሳብ ካላት። ሰላም አለይኩም። ወአለይኩም ሰላም ወረህመቱላህ። ሀያኪላ ትፈሊ። ያው በትናንትና ቪዲዮ በሰራችሁ ነው መልስ የሚሰጠው። እሺ እንሻላህ እና ያ ቪዲዮውን የቀዳችሁ ሐሳቡን አላስጨረሰችም። ያ ሪካርዱን ያደረገችው የባለቤቴ ነው። አሁን አንቺ ባለቤት ነው ታጣይ ለማለፈው። አይዋ ሰሚ አይ እኔ የገረመኝ ነገር እዛ ቪዲዮ ላይ የተናገረችው ነገር እንግዲህ ዕቃ ዕቃዬን እኔ ጋር አስቀምጭልኝ፣ እንድቃን አስቀምጥላት ትጠይቃኝ። ለምን በኋላ ባልዮ ሁለተኛ ሚስት እንዳያገባና ዕቃውን እንዳይወስድ እንትን እንዳይልባት ምናምን ያለችው ይሄ ነገር ትክክል ነው? ባል እንደዚህ ብለሻታል ያቺን ፓርት እንዳይሰማ ያቺን ፓርት እንዳይሰማ ያረኩት ነው። ያው ቲክቶክ ምናምን እንደማይጠቀም ሶሻል ሚዲያ ይሄን ነገር ራሱ አልሰማሁም፣ እሷ ያደረገችውን ጉድ። ይሄን ነው የሰማሁት፣ እህቶች እንደነገሩኝ አይ ጠቀመም እ አይጠቀመም እኔ በኢሞ ብቻ ነው የምናወራው። የምናወራ የሚያውቆ ጉዳይ የለም። የሚደዋ ጣጡጣ የሚያውቆ ጉዳይ የለም። ይሄ ማታ ነው፣ እኛ ሊቢያ ውርተን ነው ሳጠዋ፣ ተነስታ ሶስት ሳት በኢትዮጵያ ነው ደወለችለት። እሱ የሰማው ነገርም ከኔ ጋራም አልተገናኘንም። እሱ ያለው ሀቃ ሀቁ ነው የነገራት። ያኔም እንደ ሷ ቅርጥፍ ለመዋሸት አልተማረበትም። በዛ ግን እንደገና ደግሞ ወንድ ልጅ እንደዚህ ይዋሻል? ጠዋት እንደዚህ አወርጠን፣ ከሰዓት እንደዚህ ያለኝ አለችው። ይሄ ነገር ውሸት ነው አይደል? በፍጹም ሲጀመር ሐሳቡን አላስጨረሰችውም። እሷ የሆነ የሆነን ፓርት ብቻ ነው ያወጣችሁ፣ ድምፅም ማለት ነው። እሱ እሷ ስትደውልለት እሱ እቃውን ልሰጠን የመሰለው ነገር ነው፣ እንደዛ ነው። እሱ ቀለሙን አልጨረሽም እንዴ ቀለሙን ጨርሳለሁ እያልሽ አደለም ወይ የሚለውን ፓርት ራሱ ቆርጦ አለች። እዛ ቪዲዮ ላይ ኮ ቅመሞች ምን በጥብጥነ ብናጠጣቸው ይሻላል? እንዴት ነው ልብ ሊገዙ የሚችሉት? እንዴት ነው ልንግባባ የምንችለው? በዚህ ጋር እኛንም እያጋደሉን ነው ከሰው ጋር እነሱ በሚያደረጉት እኛም ደግሞ በመፖሰት በቃ ተባባሪ ሆነን እኮ ጋይስ ተባባሪ ሆነን፣ ምን ይሻላል እስቲ ምክክር እናንጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸሁ? ደህና ናቸሁ? ወን የለ አልሐምዱላ። ጠፍቻለሁኝ። ላይክ ያድርጉልኝ፣ ሰብስክራይብ አድርጉኝ። ዛሬ እንግዲህ እስኪ የቀኑ ውሎ የስራዬ ከሸቃሊት መንደር ከመዲያም ኩሽና ነው። እንግዲህ በጠዋቱ ተነሳሁ እና እኔ እህታችሁ ማታ ያጸዳውት ቤት እንግዲህ ጠዋት ስነሳ በየአልጋው ስር፣ በየሽንት ቤቱ፣ በየተለያዩ እንግዲህ ልብስቷን ወርቃ ምኒቷን ሆና ቆሻሻዋን ብድግ ብድግ አደረግ እና ቶሎ ብዬ ወደ ከሳላ ነው መከተው ያ ማለት ከአሱር በኋላ ወይም ደግሞ ማታ ከኢሻ በኋላ ለመተኮስ ማለት ነው። ከዛ ስመጣ ደግሞ እንደዚህ ትርክርክ አርገውት እንግዲህ ማታ ጥድቾ ተኝቻለሁ እኮ ለሊቱን እንግዲህ እንደ ጅብስ ሲሄዱ አድረው ሲበሉ ነው መሰለኝ። አላኩልሀል። ያ ሳይሆን በቃ እንደዚሁ ኝ ነው ብሪቷን ያመጣኋት ለማለት ፈልጌ ነው እንጂ ስራዬን አውቂ ለመስራት ነው። እንግዲህ እዚህ ቤት ወድጄ ነው የምሰራው፣ ለላችሁ ፈልጌ ነው ያው ግን ገንዘብ ለማግኘት ይህን ይህን ለቃቅሜ ነው ለማለት ፈልጌ ነው። አላኩልሃለን እንግዲህ በሰሞኑ በሶሻል ሚዲያ ሁሉ ሁሉ የሚሉ ሰአዲ እንግዲህ የሰው ብር በልታለች፣ የሰው ብር በልታለች፣ የሰው ብር በልታለች እያሉ ሰው ሁሉ እንግዲህ ያው እኔም ከኔም ጀምሮ እንግዲህ ወደ ሶሻል ሚዲያ እያወጣን ነው። ሰአዲም እንግዲህ የብር ችግር የለብኝም፣ ምን ያልበላሁም፣ የሰው ልጅ ብዙ ነገር ያጋጥሟል። በዛ ምክንያት ነው ብቃቸው ይሰጣቸዋል ብላለች። እኔ ግን ግር የሚያለኝ የመዳም ቅመሞች ማለት ነው እናንተም ብሎ ሰፕራይዝ፣ እናንተ እኮ ያምርባችሁም ሰፕራይዝ። ዝም ብላችሁ በይፋው ስጥጥ ስታረጉ ነው እንጂ ባልሽን፣ ወንድምሽን የተለያየ ሰው ስጥልኝ፣ አርግልኝ እንደዛ አርገ ካልሽ እኮ ያረጉልሻል እኮ በታማኝነት ማለት ነው ካልሽ ሌባ ቃስ እያለች ደግሞ ታይድ እንዲያልቅ እንደኔ እየቆጠባችሁ እና እንደዛ እያደረጋችሁ ብታደርጉ እኮ እናንተም ከሰው ጋር ትጣሉ አላግል ከዘመድም ጋር እንትናትሉ። ለማንኛውም ስአዲ እንግዲህ ሰሞኑ ያው ባደረገችው ድርጊት እውነት ለመናገር እውነት ለመናገር እንግዲህ የሴቱን ገንዘብ ሁሉ አንከት ታርጋ በልታለች በልታለች አክሲዮንም ገዝታበታል። እያ ማለት ደግሞ እንግዲህ ብዙ ልጆች እንግዲህ ረሲዳቸውን አውጥተው ነው ፈጦራቸውም ማለት ነው እንግዲህ አውጥተው ነው እንግዲህ ክስ የመሰረቱባት እና እኔ ሌላው የገረ ጎረመኝ ሙቪ ሚዲያ ሲያወጣው ለኬ የመዳም ቅመሞች ደስ ላለው ጦሳይቶ ወይም ደግሞ ጀማል ሰይድ ለሱ ስሞታ ተናግረው እሱም በውስጥ መስመር አናግሯቸው ነበር። እሱ ግን በሶሻል ሚዲያ አላወጣቸውም ነበረ። እኔ ግን ግርም ያለ የሻሸ መኝኘቱ ልጅ ነሽ የሻሸ መኝኘቱ ተጎጀ መመመጩው የማንኘቱ ቀበጥ ብያልሽ ደግሞ እኮ የማን ተወከልቱ የምንድንንትኔቱ የምትሉ ስማችን የምትጽፉን አሁን ሻሸመኔ ከሰዓዲ አሁን አረባዊ መጅሊስ ብቴ ከአዲስ አበባ ነው አሰርታ ወደ አንቺ ጋር ይመልክልሽ እንጂ መሸም ሰአዲ የእንትን ዕቃ የላትም። የአረባዊ መጅሊስ ገስቲ እሱ የላትም። አንድ በይ፣ እዛ አታሰፋም፣ አታሰፋም። ሰው መረጃውን ነግሮኛል። ሁለተኛ፣ እንደገና ደግሞ ለመሆኑ፣ ከወሎና ከአዲስ አበባ ከሻሸም እኔ የትኛው ነው የሚቀርበው? አንቺ እንካፍ፣ አንቺ እንካፍ፣ አንቺ እንካፍ። እኔ አንቺን እኔ በአንቺን ያዘንኩት እንዲያው ሻሸም እኔ የለም ብትይ፣ እሺ የለም ብትይ፣ የለም በይሽ፣ በቃ የለም እንበል አዲስ አበባ ታዲያ በዛው አይገዙልሽም? አዲስ አበባ ትጠልቢም? እኔ እኔ ያሳዘናችሁኝ እናንተ ናችሁ። ሰዓዲ ያሳትን ለበላችሁ ሳይሆን ለሰጩ ነው ማዝ ነው። ለምን ብትሉ ከእውቀት ነፃ ስለሆናችሁ። አሁን ደሴ አላችሁ። የደሴው እኮ የደሴው የደሴው አረባዊ መጅሊስ የሚያስታውቁ ከአዲስ አበባ አሰርተው ነው። አንቺ አናታም አናታም ሁሉ ማለት ነው። ተቻልሽ በአዲስ አበባ አሰርተሽ፣ ካልቻልሽ ደግሞ ደሴ ዘው ከምታውቂው ዘመዶች ሽልከሽ አስመትረሽ አስገጊሰሽ ነው መላክ ያለብሽ። አንድሱ አናታም ሁላ ማለት ነው። ሰውንም አትውቀሱ። በገዛጃችሁ እየሰጣችሁ ማለት ነው። እናንተም ነጋዴዎች ደግሞ አሁን ሰዓዲ ሬድ እንት ምንድን ነው ስሙ አክሲዮን ገዘዋል። አክሲዮን ገዘዋል። ያ ብር ታዲያ አንቺ አራት ዓመት ሶስት ዓመት ሙሉ የሰውን ብር ታዲያ አክሲዮን እየገዛሽበት ነበረ? አንቺ ሸፋፋ፣ አንቺ ሸፋፋ ሐራማት የለ። አንቺ ብራንድ ብራንድ ሽቶ ብራንድ ብራንድ ለአረፋ ኢድ ሲመጣ የሰው ሀቅ ተቀምጦብሽ አንቺ ብራንድ ሽቶ ት ያለሽ ብራንዱ ቀርቶብሽ የሰው ሀቅ አትመልሽም። ነገ እኮ ስትሞች ያ ብራንድ ሽቶ እኮ አጠገብሽ ኮ በጎንሽ አንቀብርልሽም፣ አንቀብርልሽም ብቻሽ ነው ያ ሽቶ የማይጠካሽም። ብሩም አብሮሽ አይሄድም። ያች ነጭ ጨርቅ ናት አብራሽ ጠቅለን የምንልክሽ ይህን ማወቅ አለብሽ። ስለዚህ ብራንዱ ቀርቶብሽ የሰው ነዲያ በማን ያነስ ሰጪ ሰውም ያምንሻል። አሁን እኮ ሁሉም ሰው ሌባ ሌባ ሌባ እያለች ነው። እና ደግሞ ብዙ ሰውና አንድ ሰው ብቻ አደለም የከሰሳት ብዙ ሰው ነው እንደ ሰማሁ እኮ ነው። እንግዲህ ከሙቪም ሳይሆን ጀማል የደሴው ጦሳይቶ፣ ወይም ደግሞ የገልሻው ልጅ እንግዲህ ክሱ፣ ስሞታ፣ ሽማግሌነት ተልእኮ ስለነበረ ለብዙ ሰው ነው ስሞታ የተላከው። እንግዲህ እነዚህ ልጆች ያው ከተለያየ ሀገርም መጥተው ቢያዙም እርግጥ ስሞታ ተናግረው አሰጡም ብለዋል። አሁን ደግሞ እኔ ብር አልቸገረኝም በሶሻል ሜዲያ ስሜን አጥፍተሻል አልሰጥሽም፣ ብለሻለ ብለሻል። አናተም እሱን ስትገረፊ ታዋጫዋለሽ ስትገረፊ ታዋጫዋለሽ ለታመኝነትሽ ወጥተሽ ይቅር ጣሃቶች ችግር ደርሶብኝ። አዎ ሰው ልጅ መቸም ሳይቸገር አመል ካለበት ቢቸገርም ብሩ እንዲበዛለት መስጠት አይፈልግም አመል ካለበት የገንዘብ አመልክ አለበት። ግን የሰው ሀቅ የማይፈልግ ከሆነ ግን እንትን ነው ማድረግ ያለበት። ቶሎ ነው የሰውን ሀቅ ወደዛ የሚመልሱ ስለዚህ ሰዓዲ አሁን አሁን እንግዲህ አንጂ ራሱ ወሬሽ ራሱ የሳሪ የሚን ነው የሚለው ማለት ነው። የሳሪ የሚን የምትዋሪው ሁሉ በቃ ቀንጨብ ቀንጨብ እውነቱን በሚዲያ መተሽ ይሄ ነው ብለሽ እኛም ከፈለግን አምስት በአስር አድርገን አዋት እናክስሻለን። ምን እናደርጋለን እንግዲህ ከአንድ የኒው አረብ ሀገር መተሽ እንትን ቤት ስታጥቢ ስለነበረ ምንም ማድረግ አልችልም። ግን እኔ ይህን ያልኩ ግን አውቂያችን አልሰጥም አልሰጥም አልሰጥም አልሰጥም አልሰጥም ሰጥም። ስለዚህ አክሲዮንም ግዙ ተብሏል። በመግዛት እንተባበርሻለን የመዲያም ቀመሞች ቀማሞች ያንን አክሲዮን ብሩ በርከት ካለ ለሁለት ሆነን ወይ ለሶስት ሆነን እንግዛው። በዚህ እንተባበራት ነው እንጂ እኛ አዋተል ለሰዓዲ ስትል ለነዚህ ለሰዎች ይሰጡ የለምድ። ይጥጣ ሁልጊዜም ፍርጥጣ። በሐቅ ስሪ አትካጂ፣ ምክንያትሽን ተናገሪው ነው የተባልሽው። የሰው ልጅ በንግድ ዓለም ላይ ሆኖ መክሰር ያጋጥማል ግን ምን ታመጣላችሁ አይባልም። ምን ታመጣላችሁ አይባልም። አናታም ማለት ነው። ግን እናንተ የመዳም ቅመሞች እናንተ አናታሞች ማለት ነው። ደሴ ቅርንጫፍ ከሆናችሁ በዛ ደሴ ያሉ ነጋዴዎችን ከአዲስ አበባ ማስመጣት ቤተሰቦቻችሁን፣ ያው ነው ያው ነው እናት ያው ነው ያው ሁሉም ያው ነው። እነሱም ከዚህ አዲስ አበባ ጭነው ትራንስፖርቱ ወሎ የሚያደርሱበት አንድ ነው። ምን ነው ሰአዲ አንዳንድ ጊዜ ሰአዲ ፈርኒቸር፣ ሰአዲ ምንድን፣ ሰአዲ መጅልስ እናንተ ተው ተው ተው እናንተ ተዋታ እንደው ህን ሰፕራይዛችሁን ተው ተው። እኔ ከአሁን በፊት የሆነ ነጋዴ ጋር ተነጋገርኩና፣ ሴት ናት፣ ከዚህ ሀገር ሄደች ናት። ስሟን አልጠራም። ሳናግራት ጨርቁንም ሁሉንም በቃ አሳየች፣ ይላከች ዋጋውን ወደ ደረገችው እና ላችኋለሁ እዛ ወንድሜ ላክ ካደርጋለሁ። የምን ሰፕራይዝ ነው ራሱ መርጦ ያሰራ ብዬ ላክ ካደርግለዋለሁ። ጨርቁ ሌላ፣ እሷ ያላካችን ሌላ፣ ዋጋው ሌላ፣ የሰጠችን ሌላ ደረጃ፣ እሷ ያወራችሁ አንደኛ ደረጃ። ስለዚህ ደረጃ በደረጃ እያላችሁ እኛንም አታሳዩን በቪዲዮ። ስለዚህ በሀቁ ስሩ። በሀቅ ስትሆኑ በረከት ይኖረዋል ገንዘባችሁ። ከዛን ካሁን በኋላ እናት የእኔ እናት ልጆች የት ሂደው አልኩና ቢበሉትም ቢያነስሩትም እነሱ ይሻለኛል ብዬ በአራት ነጥብ እሱ ራሱ አስተካክሎ ይኸው ቆንጆ ነገር ተሰጠ። እንደዛ አድርጉ። ምድረ አናታም ሰብስክራይብም አድርጉ።